መማርያ ቤታዬ አፋችሁን መክፈት አይሰለቻችሁም? ስለነሱ ሲጀመር ቤታ ክፍለ ጦርና ጋይስ ካላስ በቃ መኑ አርፋችሁ ተቀመጡ፣ አርፋችሁ ቁጭ። አትችሏት፣ አትችሉት። ምን ነው እናንተ? በጣም በጣም ነው እንዴ? በጣም በጣም ነው እንዴ? ፀብ ናፈቃችሁ? በጣም ነው እንዴ ፀብ የምትፈልጉት? እንደዚህ በቃ ልጆቹን እየለቀማችሁ ማጥፋት የምትፈልጉት? ሲጀመር ቤታ በጣም አድናቂዋ እየጨመረ ነው። እመቤቴን አድናቂዋ እየጨመረ ወዳጆቿ እየጨመሩ የሆነ ኮሜንት ላይታችሁ እንደሆነ ቤታ ቤታ ቤታ ቤታ ቤታ ቤታ እመቤቴን ለእጅቷ ክፍለ ጦር ነጋይሳትችሏት አትሉ አትሉ መማር በዝምታ ገዳይ ናት ገዳይና ገዳይና ገዳይና ገዳይና መማር በዝምታ ገዳይናት። ማሪ አታገባም፣ እንደ ሄረች እንደ ሂድ ቆሻሻ ሂድ። ምናባሽ አገባሽ ባሽቃብጥ በቤቴ ምን አገባሽ? አንቺ ነሽ የመጣሽው ቤቴ ምን አገባችሁ ቆሻሻ። የቤታ ስም ሲጠራ የጆከር ስም ሲጠራ ምናምን ነገር እማትወዱሶች፣ በዛ ላይ ደግሞ ይናሁን ሰናይን ፎቶ ለጥፋችሁ በአናታችሁ ተተከሉ። ዲቃላ ምንም አባታችሁ አታመጡ። ምን ታመጫለሽ? ከካ አንበ ስራሽን ስርሂሽ ሰራ ሰርሽ ውለቅ። የኔ ስራ በእግዚአብሔር ነው ያለው ባንቺ መሰልሽ። ከካ ስራሽን ስሪ። አንቺ ዝም ብለሽ ምናምን ነገር። አቤት እኔ በጣም የኔ ስራ አንትን ተብሎ የኔ ስራ አንትን ብሎ በጣም ተፈታችሁ። ታመጣላችሁ? ምን ታመጣላችሁ? ምን ታመጫልሽ አሁን? የአማን እናት ምን አባሽ ታመጫልሽ? አንቺ አሁን የአማን እናት ማለት ነው። የአማን እናት አሁን አንቺ የአማን እናት ነሽ፣ ግን አሁን አንቺ አማን የሚባል ልጅ አለሽ። አማን ማለት ሰላም ነው። ሰላም ልጅ አለሽ። አሁን አንቺ ይልሽ ይልሽ ይልሽ። ቤታዬን ስለማትወዷት ብቻ በቃ እሷን የሚወዳትን ሁሉ ነው። አትኩራችሁ የምትይዙት ቆሻሻ ቁሞ ሄጂ ቆሞ ቀረው። አረ እኔ አግብቻለሁ ማሪ እናንተ የተገዛ ብታረጉትም እኔ ግን አግብቻለሁ፣ በደንብ አግብቻለሁ። የምን አባሽ ቆሞ ቀር በጣም ነው እንዴ የምቀኙ? በጣም ነው እንዴ በቤታ የአማንናት የምቀኙ? በጣም ነው በቤታ የምቀኙ። በጣም ነው በመማር የምቀኙ ከቤት አማን ስም አይገዛ፣ ስም አይገዛ። የአማንናት አማን አንችን ብሎ አማን ደግሞ በጣም ነው እንዴ የምቀኑት? በቤታ በጣም ነው የምቀኑት እኔ የፍራታ እናት እኔ ማሪ በቤታ በጣም ነው የምቀኑት በጣም ነው የምቀኑት በጣም ነው የምቀኑት። በቤታ በጣም ነው የምቀኑት። እቴ ቤታ እኮ ስለው እሺ፣ አስር ሺህ ሰው አስር ሺህ ሰው አስር ሺህ ሰው ቤታ ስለአንተ ስታወራ አስር ሺህ ሰው ነው የሚከተላት። ቤታ አስር ሺህ ሰው ቤታዩ አስር ሺህ ሰው የሚከተላት እሺ አስር ሺህ ሰው፣ በጣም በጣም አስር ሺህ ሰው ነው የሚከተላት። በጣም ቤት ቤት ስትሄጂም እቦልክሻለሁ፣ የአማን እናት የምትባይ ጥንብ ልጋጋም ትሄጃለሽ። አሁን እዛ ቁጭ ብለሽ ዓይኗን ታያታለሽ ቤታ፣ አዎ ብለሽ ልጋግሽን እያዝረበረብሽ ማለት ነው። ጋይስ ይህ በጣም ነው የሚቀኑት። አረገሽቱ በቤታ በጣም ነው የምቀኑት፣ በጣም ነው የምቀኑት በቤታ ቤ በጣም ነው የምቀኑት። አረ ልጅቷ መስሚያ አጥጥ ነው፣ በጣም መስሚያ አጥጥ ነው ቤታየው መስሚያ አጥጥ ነው። ሶፊ በጣም ማርያምን፣ እኔ በጣም ነው የሚገርመኝ ላይክ በቃ ለቤታ ምናምን ልታወሪ ወይ ደግሞ ለጆከር ምናምን ልታወሪ ስትይ ይመጣሉ እንደንትን እየፈሉ

አትውጃት ሲጀመር፣ አንቺ አትውጃትም። ቤታዩ አትውጃት። እንደ አንቺ አይነት ደግሞ አይወዳትም። አሁን እኔ ቤት ታየው ቤት ካየሁሽ ባናትሽ ነው የምተክልሽ። ቤት ታየው ይታውን ባይሽ አንቺ ነው እተክልሻለሁ። እዚህ ቤት አልቦልግሽም፣ እዛ ቦልግሻለሁ። ሳይሽ ያቦፋን ነው ጨዋታ አለ። ሂዱ በሉ፣ አሁን የምገዙ ግቡ የአቦ ፋኑ ሸበካ እምቢ አለ ማሪ። የአቦ ፋኑ ሸበካ ለምንድን ነው የሚያለው? አጀንዳ ናፈቀን። ሳሪቲ ኔትወርክ ምን አልጨዋትም ነው፣ ሰው አስገቡና ልጨውት። ኢሊሚኔሽን ነው ነው ምን እያደረገ ነው? አራ ላይ እየሸጥኩ ነው። ጌም እንትወት ለአራት ኤርሚ፣ እንዴት ነህ ጃኒ? ደህና ናት። እንዴት ነሽ? ደህና ናት። እንዴት ነህ ጃኒ? ሳሪን ታውቂያታለሽ? ጃኒ፣ ደውዪ እኔ እንትን እያለኝ አይደለም እኮ ያንዴ። እኔ አውቃታለሁ። ጃኒ፣ አታውቂያትም ሳራን? አይ ሳራን። እንዴት ነሽ? ሁን እንዴት ነሽ? አውቃታለሁ እኔ አውቃታለሁ።

እኔ ማሪ ስንት ስራ ያለብኝ ሰው የምን እንትን የእርሜ አድራቂ ነው። ጃኒና አታውቂያትም? ልጣጫም ታወቀች ቀረች። ጂ ደግሞ ልትል ነው እንዴ! አንድ ቀን ዜድን ስትሳደብ አይቻት፣ አጠረግርጊያታለሁ። ልታጫም ዜድን፣ ዜድ ዜድ ይዤበትን የአረብ ሀገር ምናምን ምናምን እያለች እንትን ስትል አይቻት፣ ይዤባታል። አናቃትም። አሁን እኔ ሶፊ አላቃትም ልል ነበር፣ ደግሞ ጸብ ይመጣል ብዬ ነው። ደግሞ ጸብ ይመጣል ብዬ ነዋ። ታው ማሪ ታው ታያይዙኛላችሁ? ሆይ ሳራ አለች።

አለቀ በቃ። ካስ ተናግራ የአረብ ሀገር ምናምን ምናምን ብላ ነበረ። የዛን ያው እኔ ደስ አይለኝም። የአረብ ሀገር ሰው ሲነካ ደስ አይለኝም። ሸኝሽ አናቃት እንዳትበሉ እንደው በፈጠራችሁ እንደው በፈጠራችሁ እንዳታጣሉ። አው ሃይ ሃይ እኮ ያን እኔ አቃጥሎ እኔ ስለማቅ ነው ውዴ። አረሳም የወጋ ቢረጥ እኮ ፈረ እኔ አረሳ ውዴ አረሳ ምን እንዲህ እንዲህ አይነት ነገር ደስ አረሳ አረሳ የት አንዳንዶቹ የገጠር ልጆች ይሉናል፣ አንዳንዶቹ ደግሞ ምንድነው ምንድነው ይሉናል፣ አንዳንዶቹ አራ ይሉናል። አንዳንዶች የአረብ ሀገር ገረድ ያልሰለጠኑ ይሉናል። አንዳንዶች እንደዛ ሲሆን እኔ ደስ አይለም። ለዛ አረ እንዳው በፈጠረ ጥሙ ነገር ሊያመጡ አረሰ አረቡን ሌላ ነገር አውሪ ወይ። ዘንድሮ አረ በፈጠራችሁ።

እኔ ግን አንድ ነገር ልንገርሽ፣ እኔ እግዚአብሔርን ቲክታክ ላይ ማሚ ምን እንደሚገርመኝ ታውቂያለሽ? ልጅን እነሱ የሚሰሩት ነው እንዴ የሚመስላቸው? ማትወልዱ ማትወልዱ እንዴ ሳሪ እኮ ወርቄ መሰለሽ፣ የልጄ እኮ እያልኩ ያላት ልጅ ናት። እኔ አንዳንዴ ምን ስትሳደቡ ቢያት የሆነ ቴስት ያለው ነገር ስድብ ተሳደቡ። ልጅ የእግዚአብሔር ስጦታ ነው አይደለም? ልጅ ቀርቶ እናንተ በእግዚአብሔር ኃይል ነው ያላችሁት። ምድር ላይ ስትንቀሳቀሱ ምድርን ላጨልማት ሚል ሰከንድ አይፈጅበትም። በማ ከአይናችሁ እርግብግቢት ቀድሞ እናት ልጅ አትሰሩ። ሰውን በልጅ በእናት በአባት አተሸማሩ። ማንም በልጁ የሚያፍር የለም፣ በእናቱ የሚያፍር የለም፣ በማንም የሚያፍር ነገር ለምሳሌ ማሚ ልንገርሽ፣ ሳሪ ታውቂያለሽ አርሴ ማኔስ ደውላ ሄሎ ሄጅነ፣ ይቅደድሽ፣ ያባ ገብርኤል ይቅደድሽ። ውጭ ከዚህ በፌክ አካውንት መተሽ አፍሽ ማትክፈች ውጭ ከዚህ። አርሴማ አሁን ማን ነው ስደውልላት። ማሚ ምን እንደምታይን ታውቂያለሽ። ቮይስ ስታደርግልኝ ቮይስ አንልክልሻለሁ። ሀይ መሰረት፣ ሰላም ነው ቢያንስ እነሳሪ መሲ ነው አይደል የሚሉት። አርሴማ ከዳማዋ ነው የምመስላት መሰረት ብላ በቀጥታ ነው የምትጠራኝ

ያሱ ራት ይሆናል ብዬ ነው። ምክንያቱም የሆነ ቀለት ትዝቀልሽ ዜድ ሂጅበትን ተሳድባለች፣ ገባሽ እንደ አረብ ሀገር ጥቅልል አርጋ ስትሳደብ ያንን ስድብ አይቻም። አንበሳ ስጡ አትስጡ በሚለው ስለደበረኝ የሆነ ቀለተ ተናግር ያለ። ምክንያቱም በጣም ነው የሚደብረኝ። እኔ አረብ ሀገር ያለ አሁን ብለ መሰለሽ፣ አላቃትም አላቃትም፣ በአንቺ አይደለም።

አንቺ ቆቆሯ ስንት ነገር አዝዣት ጠፋች። አረ ማርያምን አንቺ ነሽ ስልክ የማታነሽው። መቶ ጊዜ ነው የደወለችልሽ። ድፈው ተጋግሮ ቁርጥ። በምን ቁጥር ነው የምትደውልላት? እኔ አሁን ደውልላት የለ ነው የምትደውለው እሷ ሌላ ቁጥሩ አይደለም። ማርያምን በእናትሽ ስንት ጊዜ በእናትሽ ዝም በያ

እሺ ጋይስ፣ እሺ በቃ ሚስ አንደርስታንዲንግ ተፈጥሮ ነው ጃኒን። ካላስ በዛ ደብሯት ከሆነ ብዬ ነው በእ ስልክ እያወራሽ ነበር። እኔ ግን እናንተ ሰዎች እንደው ምንድን ነው የሚሻላችሁ አሁን? እኔን አነካክታችሁ አሁን እኔ እንዳልሸጥ ነው። አናቃትም አትበሉ። ኧረ እባካችሁ፣ እባካችሁ ልኖርበት እንዴት እዳገባሁ ሳሪዬ ወይ እንዴ፣ ደረሰ? ደህና ዋላችሁ። አዎ ደርሷል። ሰኒ አረ፣ እነዚህ ሰዎች ተይ፣ አፋሽኝ፣ እንደው በመጣች፣ አንቺን ዝም በይ። ደህና ዋላችሁ? ደህና ናችሁ? መስዬ፣ ማምዬ፣ ደህና ነን። ማሪ፣ ደህና ነን፣ ደህና ነን። ያደራ እኔ ምንሽ እና ቱቱ ደረሰኝ ምናምን አትልም እንዴ? ያ አሁን ነው የደረሳት። እመቤቲን አሁን ነው የደረሳት። ማን ነው ምናምን ብላኝ፣ እኔ ስልክሽን ሰጠው። አታም ለሰኒ አዋጅ። ማን ነች ማሪ? አጅ ማን ነች መስዬ አጅማን አዎ፣ ሰጥቻታለሁ። ጋይስ ዘንድሮ፣ ጋይስ እንጀራ ግዙኝ። እሺ አስራ ሁለት እንጀራ አለ፣ ግዙ ውዶቼ። አስራ ሁለት እንጀራ ጋይስ ግዙኝ። አይ አንዲት ልጅ ደግሞ አለች። እሷ ስትመጣ ደግሞ ትሰጫታለች። ሽሮ እና በርበሬ ይፈልጋለሁ ብላለች። ካላስ እምጋዙ ግቡ። ጋይስ እምጋዙ ግቡ። እምጋዙ እስኪ አንድ ቁጥር ደግሞ በጣም አምሮ ብሻል ምናም ሲያምር ዛሬ ሂጂ ነበር። ሰባት እንጀራ አለ ነ ግቢ ውዴ ነው ግዙ። ካላስ በቃ በቃ። ካላስ በቃ በቃ። ኧረ እንደው በፈጠራችሁ በቃ። ሰይድ ጌም በማርያም፣ እንደ ሀገር ሰያ ጥንቢ ያለው ከውጭ የለኝም። አረ ተይ መቅዲ አሁን አንቺ ይህንን እየጣፍሽ ደግሞ ልታስቀስፊ ነው። ባክሽ ተይ ሰላም፣ እያምሩብኛ በጣም ነው የሚያምረው ቀሚስሽ፣ ራሱ የምር በጣም ነው የሚያምረው። እምጋዙ ግቡ ጋይስ፣ እስቲ ስንት እንጀራ ነው ይቀራይ? እምጋዙ ይግቡ። እንደው በፈጠራችሁ በፈጠራችሁ ግቡ፣ ከነገር ሉታ ያለበለዚያ የምናገርን አልቆ አልተው። ሳሪ ግን ለምን ምላስሽን ይበላዋል? አዎ፣ ማሪ እንዲህ ከተጀመረልኝ እንዴ እና ታዲያ ደስ አይለኝም። ነገር ግን ደስ ለሚለኝ ወለቴ ነው አረጋሽቱ ጸጥ ማለት ባልጀምር እኮ ነው የሚሻለው። ያለሽ ትጣይ ነበረ አይደለም። እንደዚህ ከጀመርኩ በጣም ነገረኛ ነኝ ከጀመር። እኔ ግን አልናገርም። ዝም ብዬ ነው ማልፈው። በጣም ግፋ ካለ የሆነ ቃል ስቸው ነው ወራጥ ማለት። ለምን ጠላ ታውቂያለሽ? ያኔ እንደዚህ ንቀት ምናምን ደስ አይለኝም አሉት ለዛ